16200 ብር፣ 17500 ብር እነዚህ ሁለቱ የምታያቸው ጥቁርና ኮፊ ብራውን ከለር ፒክሲ 18 ኢንች ሁማን ሄሮች ናቸው። ጉራሽ አሁን ጥርሴ ናት ጥርሴ ነው የማሳስረት። ጥርሴ ጥርሴ መታሰር ወጭ ታስወጣኛለች፣ ወጭ ጥርሴን የማሳስርበት ነው። ችግር የለውም። አፍንጫም የለችም፣ ትንሽ ማሳደግ ነበረብኝ። አፍንጫዬ አፍንጫዬ ትሆን ችግር የለም። አፍንጫ ፍረዝ ለንፋስ እዳ እዳና ነው ይባላል። እና ሀገር የሰው ድሮ ሲዘፍነው እናተ በራሷ የምተማመን ሴት ፍቅር እንጂ ገንዘብ አይገዛትም። እሷ ማንም ከፍም ዝቅም ስላደርጋት ከፍም ዝቅም የምትላት ሴት ክብር ያላት ሴት ለፍቅር ነው እንጂ ለገንዘብ አትገዛም ይላሉ እና ለገንዘብ መስሎኝ መከራ እየጠበሰን የሰው ኬት እየገረፈን አስር አስራ አምስት ዓመት የምንሰራው እኮ ለገንዘብ መሰለኝ። እና ፍቅር ይዞን አይደለም እኮ አረቦች ጋር ታዲያ የመጣ ነው። እኛ አንዴ እንዴት ነው ከገንዘብ ፍቅር ያላት ሴት ክብር አላት። እኛ ክብር ያለን ማለት ነው። ገንዘብ መጥተን በሰው ሀገር ከሰዎች ጋር ወደን ሳይሆን በግድ ይኸው፣ በእርግጥ ወደን ነው፣ ወደን ነው የምንሰራው። በእርግጥ ግን በእርግጥ ግን ምን ፍቅር ይሄ አያስማማበትም። ምን ማለት ነው፣ ክብር ያላት ሴት ከገንዘብ ፍቅር እንተጠላለች ማለት ትመርጣለች ማለት። እኔ ግን ገንዘብ ፍቅር ገንዘብ ካለለ ፍቅር እራሱ የለም። እኔ እውነታው እውነቱን ማለት በእርግጥ ፍቅር ወሳኝ ነው፣ ግን በብዙ ሰው እናየው። በብዙ በብዙ ገንዘብ ገንዘብ ገንዘብ እና መከራችን እየበላን የምንሰራው ለገንዘብ ለመሰለኝ፣ ከዛው ሀገር ተሰደ የምንሰራው እንጂ ፍቅር ፍቅር ከነሱ ይዞን አይደለም። ስለ ምንሰራው እና ስራ መስራት ያስከብራል መስራት ያኮራል መስራት ያስከብራል ነው የሚባለው እንጂ ፍቅር የለም። ምንድን ነው የሰነፍ ምክር? ክብር ሰርታችሁ ለሀገራችሁ ክብር ሰዎች ለስደት ላላችሁት